ብርሃኔ ንጉሴ የተዘጋጀው በቅርቡ ለእይታ የሚቀርበው ቤዛ ፊልም የሚያጠነጥነው ሙሉ በሙሉ በአሸባሪውና አምባገነናዊ በሆነው የቲፒኤልኤፍ ትግራይ መንግስት ላይ ሲሆን፣ ሁላችሁም እንደምታውቁት በተለያዩ ሶሻል ሚዲያዎች ላይ ፊልሙ ላይ ቦይኮት እንዲደረግ በመግለጽ ላይ የነበረ ሲሆን በዋነኝነትም በፊልሙ በዋና ገፀ ባህሪነት የሰራችው ሰላም ተስፍየን የሚያካትት ነበር። ይህ ፊልም በዋነኝነት አማራውን በነፍጠኝነት በትምክህተኝነት፣ እና በጠባብነት በመፈረጅ የተሰራ ሲሆን በሌላም በኩል ደግሞ አማራውን እንዴት አድርጎ ታግሎ እንዴት አድርጎ አንገቱን እንዳስደፉት የሚያሳይ ነው። ተዋናዮቹ ሆኖ ሙቪውን በማውገዝ ፊልሙ እንዳይታይ ማድረግ ይኖርብናል። ይህን ለማሳየትም የኤቢሲ ጋዜጠኛ የሆነው በሪሁ ላይ በፌስቡክ ፔጁ ላይ እንዳስነበበው እንዲህ የሚል ለጥፏል። በትምክተኞች ላይ የተቀዳጀ ነው አንጸባራቂ ድል የሚያሳይ ድንቅ ፊልም በቅርብ ቀን ይላል። ቀጥሎ ልጆቻቸው ሬት ሬት እያላቸው ነው ብሏል። ይሄ በግልጽ የሚታወቅና ልንረዳው የምንችለው ነገር ሲሆን ትምክተኛ ብሎ የሚጠሩት የአማራውን ህዝብ ነው። በሌላ አነጋገርም የዚህ ልጅ ስንረዳው ወይም ስንተረጉመ እንዲህ የሚል ነው፤ በትምክተኞች ላይ የሚለው በአማራ ላይ በሚል ተዘክቶ መነበብ ያለበት በአማራ ላይ የተቀዳጀን አንጸባራቂ ድል የሚያሳይ ድንቅ ፊልም በቅርብ ቀን የሚል ትርጉም ይዞ ይቀርባል ማለት ነው። ቀጥሎም ልጆቻቸው ሬትሬት እያላቸው ነው ብሏል። እንግዲህ ልጆቻቸው የተባለ በድሮ አባቶቻችን ታግለው እንትን አገር እዚህ ድረስ በጠላት ሳትነፋ እዚህ ያደረሷት በነፍጠኝነት ወይም በትምክተኝነት እዚህ ጋር ተቀምጠው በሌላው አነጋገር ልጆቻቸው ማለት ይህ አዲሱ ትውልድ በዚህ ሰዓት ያሉ ሬትሬት ያላቸው ነው እያለ የገለጸው እንግዲህ ፓብሎ ከጀመረበት ቀን ጀምሮ አማራውን በጠላትነት ፈርጆ እስካሁን ድረስ በፖለቲካም ሆነ በማህበራዊ ዝፍን ያክል ውድቀት ላለፉት ሀያ አምስት ዓመታት እንዳደረሰበት በግልጽ የሚታይ ነገር ነው። ይህ እንግዲህ ሁሉም ብሄረሰቦች እኩል ያደረገች ወይም በኩልነት ያረጋገጠች ናት ተብሎ የሚነገርላት ሀገር በህወሀት መንግስት አንዱም ብሔረሰብ እንደ ጭቋይ በዳይ ተደርጎ ቅጥል ስን በመስጠት አልፎ ትርፉም እንዲህ አይነት ፊልም በመስራት በማሸማቀቅና በማዋረድ ላይ ይገኛል። ይህ ሙቪን እንደ ምሳሌ መጥቀስ አስፈለገ እንጂ እዚህ ጋር ሌሎችም በተመሳሳይ መልኩ የተሰሩ ሙዚዎች እንዳሉ የታወቀ ነው። በሌላ ጎን ደግሞ በዚህ የዚህ የትግራይ መንግስት ድክመትና ችግር የሚያሳዩ ወይም ሊያስተችት የሚችሉ ፊልሞችና ሙዚቃዎች በተለያየ ጊዜ ሲወጡ ፊልሞቹን በማገድ ፍቃድ ባለመስጠት ሰዎቹን በማጉላላት የለፉበትን፣ የደከሙበትን፣ ገንዘባቸውን ያፈሰሱበትን ከጥቅም ውጭ አድርጓል። እዚህ ጋር እንደምሳሌ መጥቀስ ይቻላል ወይም እንደ መረጃ መጠቀም ይቻላል። አንደኛ የባህር በር የሚለው የጥላሁን ጉግሳ ፊልም ሲሆን ይህ ሙቪ የሚያጠነጥ ነው የኢትዮጵያ የባህር በር ጋር የሚያ ሲሆን ያው እንግዲህ በህወሀት መንግስት ምክንያት ያጣነውን የባህር በር ከህዝብ ውስጥ የተለየ ይታ ወይም መጥፎ አመለካከት ከኔ ላይ ያሳድርባችኋል ብሎ በማሰቡ ሙቪው እንዲታገድ አድርጓል። ግን አንድ ሁለት ጋዜጦች ላይ አንብቤ ያለው የቴሌቪዥን ባለስልጣን ከሆኑት ሰውዬ አገኘን ብለው ጋዜጣው ላይ ያሰፈሩትን እንትን አንብቤዋለሁ። ኢትዮ ቻናል ላይ የወጣው ምንድን ነው የተቃዋሚዎችን የተቃጠለ ካርድ ስቦ ህዝብን እርስ በርስ በማጫረስ ገንዘብ ለመሰብሰብ ታቅዶ የተሰራ ፊልም ነው የሚል መግለጫ ነው የሰጡበት። ከዛ በኋላ በስልክ ነው ያገኘሁት፣ በአካል ላገኛቸው አልቻልኩም። ምንድን ነው ስላቸው በፍጹም አንፈቀድም አይፈቀድም አሉኝ ኦኬ ችግሩ የባህር በር የሚለው ከሆነ የጥላሁን ጉግሳ አዲሱ ፊልም በዚህ ሰዓት በዚህ ቀን እዚህ ቦታ ይታያል ብዬ ብቻ ልናገር ብዬ ጠየቅኩኝ አረስቱንም ሳልጠራ አይቻልም እንዲህ አይነት ሀሳብ እንደውም አናስተናግድም የባህር በር የሚለውን ጭራሽ ፕሮሞት አናደርግም አሉኝ ሀላፊው ይሄ ነው እንግዲህ በተመሳሳይ መልኩ ድፍረት የተሰኘው ተተሰኘው ሙቪ ሜሮን ጌትነት በዋና ገጸ ባህሪነት የምትሳተፍበት ሙቪም የቅርብ ጊዜ ትውስታ ነው። ፖሊሶች መጥተው ይሄ ፊልም በፍርድ ቤት ታግዷል ብለው፣ ከዚህ በፊት የደረሰ ምንም ነገር የለም ህጋዊ ያለ ነገር ምንም ያደረግነው ነገር የለም እና አሁን የእናንተን አክብሮት ለመጠበቅ ስንል እነሱ እዚህ መጥተው እንትን ከማለታቸው በፊት ፊልሙን አክፍተን ሌላ ጊዜ ይህን ነገር ሰው ካረግን በኋላ እንገናኛለን። በጣም ቀርታ ጣም ምን እንደው፣ ቢያንስ ጉዳዩ ምን ይመስልሻል? ምንም ነገር የሚታወቅ ነገር የለም። ሰው በጉጉት ሲጠብቀው ነበረ። ሳይጀመር በፊት ማስቆም አይቻልም ነበር እሺ ከሙዚቃዎቹ ምንመለከት ሴት እንግዲህ፣ ሁላችሁም ታውቃላችሁ በድምፃዊ ቴዲ አፍሮ እና በድምፃዊ ፋሲል ደሞዝ ላይ ምን ያክል ታስረው ድብደባና ስቃይ ደርሶባቸው፣ ምን ያክል እንግልት እንደደረሰባቸው ሁላችሁም እንደምታውቁት ነው። እንግዲህ ሁላችሁም ይህ በቅርብ የሚወጣውን ሙቪ ቤዛ ባለማየት ተቃውሟችሁ ማሳየት ይኖርባችኋል። ወይም ይህ ሙቪ ጸረ አማራ ወይም በይዘቱ ይህን የአምባገነናዊ ወይም ጨካኝ ሰው ገዳይ መንግስት መልካም እይታ አድርጎ የሚያቀርብ ስለሆነ ሁላችንም ተቃውሟችንን ማቅረብ አለብን። በተለይ በተለይ ከላይ እንደጠቀሱት በዋና ገጸ ባህሪነት የሰራችው ከቅር ጊዜ ወዲህ ታዋቂነትና ተወዳጅነትን ያተረፈች ሰላም ተስፋዬ ልትወገዝ እና የህዝቡን ድጋፍ ብዛት ልታጣ ይገባል። ምክንያቱም ይህ ፊልም የሰራችው አንደኛ በገንዘብ ትታላ፣ እንዲሁም ሁለተኛ በብሔር ትግራይ ተወላጅ በመሆኗ ብቻ ሌሎችን ኢትዮጵያ ህዝቦች በደላቸውን፣ ስቃያቸውን ወደውን አድርጋ ይህን አምባገነናዊ እና እነሱ በላይ ትግራይ መንግስት አወድሳና መልካም አድርጋን የተሳተፈች በመሆኑ ሁላችንም ይሄን ድርጊቷን በማወገዝ እሷ ያለን ፍቅርን አድናቆት በመቀነስ እኛ ደግሞ አጸፋችንን መመለስ ይኖርብናል።